ናሁን የሆነ ሰው ሶሻል ሚዲያ ላይ ታየዋለሽ እና ብለሽ ነው የምትገምቸው እና ካወቅሽው በኋላ ግን ማለት ነው አደ ችግሩ እኮ እኔና አቤሎ እንደምናወራለን በጣም ሆነ

አረባ ከረባ ከፋንያችን ራዘር እንዴ፣ ምን ጀመርክ? አሉ እኔ አባቴ በጣም ልክ እኔና ልክ አቤሎ በጣም ልክ አና እንደሳስቦ ቆይ ቆይ ቆይ፣ አንዴ አንዴ ልጠይቅህ። ሰው አንተ ያልከው ከአንተ ጋር ምናምን እና ከጓደኛ ጋር እንትን ያለች ልጅ እንትን፣ ታዲያ ሪሌሽንሽፕ ከሷ ጋር ይጀምራል። ከአንተ ጋር ያላችሁን ነገር ከጨረሳችሁ ከኔ ጋር ፍቅር ካለ ምን አገባኝ? ረ ከአንተ ስማ፣ ማንም ሰው እኮ ከማንም ጋር ተባርቶ ኖሯል። ምን ብሎ በስመ አብ፣ ምንድነው እየጠጣ ያለው? ምንድን ተባርተ ማታሰ

ተባዳላው ተዛከላለ ያ አቤላ የሆነ ነገር እኔ እንዳልኩ ማለት ነው። እኔና አቤሉ ሌክ በጣም ብዙ አሳልፈናል፣ መከራ አሳልፈናል፣ ችግር አሳልፈናል ዶ በጣም ብዙ ነገር ሙለ ጌታ አጨሳይመከራ አሳልፈናል በጣም ብዙ። እግዚአብሔር ይመስገን። ሜሊ እናቴ ትሙት እኔ በጣም ነው የምወዳት። ማርያምን ለአይ ማይ ቤስት ፍሬንድ በጣም ነው የማፈቅራት።

ነው ነው፣ ለካት። እሺ፣ ቆይ፣ አሁን እኔ አንዴ ላውራ። በማርያም አንተ እንዲገባ አንዴ ልንገርህ፣ ይሄን ማርያም አቤል ቀንሰው ጭራሽ እኔን እንዲገባኝ ነው። ቤተሰቦችህ ነው? አዎ፣ ማርያም ይሄ አንተ

እዩ ስማ ነው አክቹዋሊ ሊሚቴድ እኔ እኔ ውን አቤላው ይመቸኛል ላሃሎ ሳ ፐርሰን ዳራይ አም ኮምፍርታብል በጣም ላይክ ለማንም ማለት ነገሮ ነገር ለሱ ቁጭ ብዬ በጣም እናወራለን። እሱም እንደዛ አሁን ፎር ኤግዛምፕል እኔ እንደ አሁን እንዳልኩ እውነቴን ነው። ምክ ልችሊ አንተ እየገባ ያለው ዩናላ አይደለ፣ ስሜት ለወንድ ልጅ ያለው ስሜት ላይክ እኔ አሁን እንደ ሴት ልጅ ላይክ ለአንድ ልጅ ስሜት አለ። ላይክ እኔ እኮ የራሴ ስሜት እኮ ለሌላ ወንድ ልጅ የሚሰማኝን እኮ ነው ለሱ ምነግር። ለሳውማች ስ ላይክ ልችሊ እንደዛ አይነት ስሜት ለሱ የለኝም። አይ ያ

ሙሉ ነበር ትላላቸው መሰላቸው፣ እነዚህ ሁለት ልጆች የሆነ ቀን ላይ ሪሌሽንሽፕ ይጀምራሉ እንዴ? ስንት ዓመታችን ከተዋወቅን? እኔ ነን ከዛ፣ ከአምስት ዓመታችን

አንቺ ለማንም ሰው ደውልሽ ቼክ አታደርግም፣ ኖርማሊ። አይ ግን ወን ኢትስ ካምስ ቱ አቤል ቼክ ታደርጊያለሽ። ራሱን ጠይቆ በቃ ይሰማል። ምን ምን ላይ በጣም ነው ማፈቅረው በጣም ነው የምወደው። የመጀመሪያ ልጅ ከአቤል እንዲሆነ ፈልጋለሁ። ሁለተኛ ልጅ ደግሞ ከሌላ ሰው ነው። ስማ ያቺኛው እምቢ አለ።

እሱን ያስታወስገኛው ይሄ ሲሳይ የሰራውን ታውቀዋለህ? ሲሳይ የሚባለው ኢትዮጵያ ያለው የሆነ ቪዲዮ አለ።